አባትህ ሞቷል? አባቴ አዎ፣ በዘራፊዎች ነው የተገደለው። አዎ ማን ነገር እ አስራ ዘጠኝ ነው የሞተው። ግን ማን ነገር ምልት አድርጎ ያስከው ነገሩ ሁሉ ነው እዚህ ያስኩት። ቤቱ ምኑ ይጠፋል፣ ይቸጋል፣ ምኑ ባዶ ነው። ቤታችሁ ባዶ ይሆንባችሁ ቤታችሁን፣ ኪሳችሁን፣ ነገራችሁን ባዶ ጋር መንፈስ አብሮ ይመታል። ነግዳችሁ ባዶ የሆናችሁ ተምራችሁ ባዶ የሆናችሁ ለፍታችሁ ባዶ የሆናችሁ መንፈስ ነው ባዶ ያደረገው። ዛሬ ይሄ መንፈስ ሲመጣ አንድ ላይ መጣ። ነግዶ ምን አረግከው ባዶ። አሁን ሰሞኑ ደግሞ ባዘን ላይ አባቱ አስገድየበት ኦሮሚያ ክልል እዚህ አባት በየጫካው ሊበላ የተዘጋጀ አውሬ የተበላ ይሁን። ሮሚያ በኢየሱስ ደም ትሸፈን። አማራ ክልል በኢየሱስ ደም ይሸፈን። ትግራይ በኢየሱስ ደም ይሸፈን። ሻሸመኔ በኢየሱስ ደም ትሸፈን። ሊበሉ የተዘጋጁ ሁሉ ባሉበት ይበሉ። የእግዚአብሔር እሳት ይብላቸው። ዘራችንን የበላ ድህነት፣ መከራ፣ በሽታ፣ ሞት፣ አደጋ በኢየሱስ ስም እናንተን አይበላም። በእናንተ ዘር ውስጥ ሊበሉ የተዘጋጁ ሁሉ በኢየሱስ ስም የተተፉ ይሆኑ፣ ያመለጡ ይሆኑ። ማናንተ የጨለይ መንፈስ ስንት ናችሁ? ላዩ ላይ ያላችሁት የጨለይ መንፈስ ግመን፣ እርግማነን፣ በቃ ድግምት ማለያለን ባለበት የምትንቀሳቀስ ከዚህ በኋላ በኢየሱስም ሰብረ ወደፊት ትሄዳለህ። ይህ ሰው ይሰራል፣ ይነግራል ግን ባለበት ነው ያለው። አስሮታል። መንፈሱ የታሰራችሁ ነገራችሁ የታሰረ ዛሬ በኢየሱስም መንፈሱ ሲመታ የእናንተን ነገር አዛብሮ ይመታል። እናንተም ሰብራችሁ ትወጣላችሁ። የሆነ ሰው ሰብረ ይወጣል ይላል። ምኑ ልተው

በላው ተዘጋጅ። ወንድሞቹንም ለቀ፣ ዘሩንም ለቀ፣ ይሄንን ብላቴና ለቀ። ወደ ድርጉ ለመሄድ ተዘጋጅ አዛለሁ። ይሄ መንፈስ ሲመታ የእናንተ ነገር የያዘ ባለበት ሁሉ አብሮ ይመታል። ምን ይሆናል? እጆቻችሁን ከፍ አርጋችሁ ሰው ሆናለሁ ብሎ ሰው፣ ሰው፣ ሰው፣ ሰው በኢየሱስ ስም ሰው። የሆነ ሰው ብዙዎችን የሚያሳርፍ ሰው ነው። ያ ለብዙዎች አባት ለብዙዎች እናት የሚሆን ሰው እሱ ሰው ነው ዝም ብሎ የሚራመድ የለበሰ ሰው ሰው አይደለም ከለላም የሚሆን ሰው እሱ ሰው ነው አንድ ሰው ከዚህ አዳራሽ ሰው ሆኖ ይወጣል እግዚአብሔር ሰው ያድርጋችሁ እግዚአብሔር ሰው ያድርጋችሁ ምን አልከኝ አንተ ብቻ ሳይሆን ጉባኤው ራሱ ሰው ሆኖ ይሄዳል። አይሆንም ይሄ ይሄ ብላቴና ብቻ ሳይሆን ይሄ ጉባኤው ሁሉ ሰው ሆኖ ይወጣል ይሄዳሉ ሰው ይሆናሉ ይነግዳሉ ሰው ይሆናሉ ምን አልከኝ

በጣም በቃ ዛሬ ራሱ የቸርች ገብቼ ነበር። ትንሽ አዘላይ ነበር ቤት ውስጥ ቁጭ ብዬ ምንም እንትን የቸርች ሂድ ሲለኝ ፋሬስ ገባው ካረፈድ ገ ከገባው ገብቼ ወጣ። አሁን ገብቼ ቤት በቃ መሳብረቼ ምንም እንትን አላልኩ አልተቀመጥኩ፣ ውስጤ ረፍት አላገኝም። በቃ ውስጤ ምንም ረፍት የለውም። ገባው ወደዚህ ቀጥታ ወደዚህ ነው የመጣው። በአባት ዘር የሚሰራ እርግማን ፈርሷል። አሜን። ዘርን በአንተ ምክንያት ያመልጣል። አሜን። ዘሬን ወርሳለሁ በል። ዘሬን ወርሳለሁ። እንደገና በል። ዘሬን ወርሳለሁ። በኢየሱስ ዘሬን ወርሳለሁ። በኢየሱስ ጌታ፣ በኢየሱስም ጀምሬያለሁ። ገና አሁን ወርሳቸዋለሁ። እነሱ ግን ያሾፉብኛል። ምን እያሉ ምን እያሉ ያሾፉብኛል? በጣም ነው የሚያሾፉብኝ። ግን ወርሳቸዋለው። ጀምሬያለሁ መውረስ። ግን ወርሳቸዋለው። ገና በወንጌልን ምድሪቷ በወንጌልን ትጠቃለላለች። ገና ወርሳለው። ገና መውረስ ጀምሬያለሁ። የነሱ ይባልስ መውረስ አ ገና ወርሳለው። መውረስ ጀምሬያለሁ። በሉ መውረስ ጀምሬያለሁ። ገና ወርሳለው። ተናገር፣ ዝም ብላችሁ መውረስ ጀምሬያለሁ። ገና ወርሳለው። መውረስ ጀምሬያለሁ። ገና ወርሳለው። መውረስ ጀምሬያለሁ ገና ወርሳለሁ መውረስ ጀምር ያለው ገና ወርሳለሁ መውረስ ጀምር ያለው ሻሸመኔ ጀምር ያለው አዲስ አበባ ጀምር ያለው አፍሪካ ላይ ጀምር ያለው አውሮፓ ጀምር ያለው አሜሪካ ጀምር ያለው ካናዳ ጀምር ያለው ዓለምን መውረስ ጀምር ያለው ዓለምን መዋጥ ጀምር ያለው የናንተ ነገር ዓለምን መዋጥ ይጀምራል። የበቀል ቅባት አልፏል። በረከት ተለቋል። ሁሉም በአንተ ያመልጣሉ። እሺ እግዚአብሔር የምስጋና በዓል ቅርብ ጊዜ ያላለኝ፣ ሙሉ ቤተሰብ ይሰበሰባል። አሜን። ለአንተ በሚደረግ ነገር ሙሉ ቤተሰብ ድንገት በእጅ አንድ አዲስ አይሱዙ ሲገባ አየሁ። አሜን። ወሰድኩ። በኢየሱስ ተለቆልሃል።